አንደኛው ነገር ነው ማለት አሁን ለኢንትራንስ ዝም ብታማት ማን ፋምስ ከስ ያለ ነው ነበር ነው። ከዚህ በፊት ኦፍ ኮርስ ፈተናዎች ስንወስድ ምናምን ለእውቀት ሲመረስ ነው ሊሆን ይችላል። ግን አሁን ኢንትራንስ የምንፈተነው ለአንድ ነገር ኦልሞስት ለአንድ ነገር ብቻ ነው ማለት ይቻላል። ሪዛልት ፈልገን ነው የምንቀመጠው። ስለዚህ ስኮሩና ሪዛልት ብቻ ነው ፈለጋችን። ሌላውን ለየት ያደርገዋል እና ትንሽ ማለት ኮንሰርቶች አሉ። ፍርሀት ካልሆነ ሌላ ማለት ኦፍኮርስ የለበት ነው የሰማነው ዝናለንድማችን ናዘጋ እሱ ካልሆነ መስተከ ታችን መላቹ ምንም የገያለ ነገር የለውም ማለት ነው። ምናልባት ዩኒቨርሲቲ አዲስ ኢንቫይሮመንት ሊሆን ይችላል እንጂ ሌላ ምንም ነገር አይኖረውም ማለት ነው። ግን አንድ ነገር ኦፍኮርስ ይኖረዋል። ህይወታችን ላይ ከፍተኛ የሆነ ኢምፓክት ይኖረዋል። በዚህ ማለት ህይወታችን ላይ መግባት